ሰላም ቤተሰብ መኳንንት ትባላለሁ። የቴምር ስቴት የሽያጭ አማካሪ ነኝ። ዛሬ ጅላችሁ የመጣው ቴምር ስቴት እንግዲህ በአዲስ መልክ ይዞላችሁ የመጣውን ሱቅና አፓርትመንቶችን ነው። እንግዲህ ሱቆችን ስንመለከት በገላን ኮንዶሚኒየም የማጠገብ ከግራውንድ እስከ አራተኛ ፍሎር በተለያየ ካሪ አማራጭ ነው ሱቆችን ይዘንላቸው የመጣ ነ እንግዲህ ትንሽ ዝቅተኛ ፕራይስ ማለት ነው ሁለት ሚሊዮን አምስት መቶ ሺ ሙሉ ክፍያው ይሆናል ማለት ነው። ቅድመ ክፍያውን ስንመለከት እንግዲህ ከአምስት መቶ ሺ ብር ቅድመ ክፍያ ጀምሮ የቀረውን ክፍያ በፕሮግረስ የሚከፈልበት ነው። ወይ ያመቻቸ ነው። ምንም አይነት የዋጋ ጭማሪ አይኖረውም ማለት ነው። እንዲሁም ሰፋ ያለ ለካፌ የሚሆን ካሬ ለምትፈልጉ ከስተመሮቻችን አራተኛ ፍሎር ላይ አራት መቶ ካሬ ሰፋ ያለ ካሬ ዝላችሁ ቀርበናል። ይህንንም እንዲሁ በዚሁ አንዴ ስትከፍሉ 10% ቅናሽ ታገኛላችሁ ማለት ነው። ከዛ ውጭ ዳውን ፔመንቱን በመክፈል የቀረውን ክፍያ ቀሱላችሁ እስከ ሁለት ዓመት የማስረከቢያ ጊዜያችን ነው። ምንም አይነት የዋጋ ኢንፍሌሽን ምንም አይኖርም። እንዲሁም አፓርትመንቶችን ለምትፈልጉ ደግሞ በሳር ቤትና እንዲሁም በአዋሬ ከባለ አንድ ምኝት አስ ከባለ 3 ምኝት አነ ይዘላችሁ ይቀርብ ነው አማራጭ ሌላ ልዩ የሚያደርገን ለዩ ቅናሽ አድርገናል። ያ ማለት 30 65%ቱን ለሚከፍልን ከስተመራችን ፐርሰንቱን ኦፍ እናደርግለታለን። 100% እንደከፈለ ውል ይሰራለታል ማለት ነው። እንዱም 20%ቱን ከፍላችሁ ለመክፈል ከሆነ ደሞ ቀስላችሁ መክፈል ትችላላችሁ ማለት ነው። እስከ ሳይኖር ለበለጠ ምርጫ በ ደውልን